ጤና ስትሪን ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባሉ። ከአመታት በፊት በሴፍቲኔት ሲታገዙ የነበረው የምስራቅ ሐረርጌ ቆላማ አካባቢ ተለውጦ በበጋ መስኖ ስንዴ ልማት ውጤታማ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ መትካት መስራት ማየት ከቻልን ኢትዮጵያ ከመረዳት አልፋ ሌሎችን መርዳት ትችላለች፣ ብለዋል። ይህንን ስራ አጠናክረን እንድቀጥል አደራ እላሉ ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በምስራቅ ሐረርጌ ቆላማ አካባቢ የጎበኙትን ተከታትለን ልንመለስ ቆላማው አካባቢ ነው። በዚህ አመት የበጋ ስንዴ 3.5 ሚሊዮን ሄክታር ታርሷል። ከዚህ የሚሰበሰበው ከ300 ሚሊዮን ኩንታል ያላነሰ እንደሚሆን ይጠበቃል። በዚህ አሁን ባለንበት አካባቢ ምስራቅ ሐረርጌ ቆላማው አካባቢ ማህበረሰቡ ከ4፣ 5፣ 6 ዓመት በፊት የሚኖረው በሴፍቲ ኔት ነው። እርሻ አያቅም። ይሄ ቦታ ታርሶ አያቅም። እንደ በረሃ የሚወሰድ ቦታ ነው። ከዚያም ቀደም ብሎ በርካታ ግጭት የሚደረግበት ብዙ ሰው ያለቀበት አካባቢ ነው። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ የጀመርነውን ስራ ከጀመርን በኋላ በዚህ ከባቢ ወደ 1ሺ ሄክታር ገደማ ታርሷል። አሁን በጣም የሚያስደንቀው የዛሬ ሶስት አራት ዓመት እዚህ አካባቢ ወደ 1 ሚሊየን የሚጠጋ ሕዝብ በሴፍቲኔት ይኖር ነበር። አሁን ሰባ 74 ፐርሰንቱ ነጻ ወጥቷል። የቀረውን 26 ፐርሰንት በሚቀጥሉት ማክሲማም ሁለት ዓመታት ነጻ አውጣ ብለው እየሰሩ ነው ያሉትና ከተረጂነት ወጥተን የእኛን ሀብት ተጠቅመን ራሳችን መመገብ የምንችልበት ጅማሮ ስራ በጣም ፍሬ እያፈራ ካለባቸው አካባቢዎች አንዱ ምስራቅ አድርጌ ነው። ዛሬ ያየነውም ዘሆል ቫሊዩ ታርሷል። ስንዴው ለአጨዳ ደርሷል። ይሄ በጣም ተስፋ ሰጪ ጅማሮ ነው። ይሄ የሚያሳየው በሀገር ደረጃ ሊታረሱ የሚችሉ ጎርጆች የተደበቁ ቦታዎች እንዳሉና እነዚያን ቦታዎች በተቻለ መጠን ውሃ ድርሰን ብናርስ በአመት ሁለቴ ሶስቴ ማምረት የሚያስችል አቅም እንደምንፈጥር ያላየናቸው የተሆናቸውን ቦታዎች ማስታወስ መሬት ጦም ማደር የለበትም ብለን አስበን የጀመርነው ስራ እያስገኘ ያለው ፍሬ በጣም ተስፋ ሰጪ ስለሆነ ሁሉም አካባቢ ከዚህ ተምሮ በዚሁ አግባብ አሲዳማ መሬቶችን በማከም የተረሱ ቦታዎችን መልሶ በመጠቀም ክረምት ከበጋ በማረስ በምግብ ለዋላዊነት የማረጋገጥ ተግባራችን ተጠናክሮ እንዲቀጥል አደራ ማለት እፈልጋለሁ። ዛሬ በዚህ አካባቢ ያየሁት ስራ በጣም በጣም ተስፋ ሰጥቶኛል። ምክንያቱም ሰፈሩ እርሻ አያቅም በተረጅነት የሚኖር ነበር። ራሱ አርሶ እራሱ መግቦ ከተረጅነት ነፃ ለመውጣት የሚደረገው ጥለት ትክክለኛ ነፃ የመሆን ነፃነትን የማወጅ ጉዞ ሂደት አካል አድርጌ ስለምወስደው ሁሉም የኢትዮጵያ ማህበረሰብ በቂ ቦታ አለን፣ በቂ ውሃ አለን። መትጋት፣ መስራት፣ ማየት ከቻል ኢትዮጵያ መርዳት የሚገባት ሀገር አይደለችም። ራሷን መገብት ትችላለች። ይህንን ስራ አጠናክረን እንድንቀጥል አዛ አደራማ ትፈልጋለሁ። በጾም ወራት የተለመዱት የመረዳታትና እና የመተሳሰብ እሴቶችን በመተገበር ማህበራዊ አንድነት ማጠናከር እንደሚገባ ከቲቪ ጋር ቆይታ ያደረጉ የአሶሳ ከተማ ነዋሪዎች ገለጹ። የታላቁ ረመዳን እና የአቢ ጾም በተመሳሳይ ወቅትም በያዛቸው ዘርፈ ብዙ አድምታ አሉ ሲሉ ነዋሪዎቹ ጠቁመዋል። የቤንሻንጉል ጉምዝ ክልል መዲና አሶሳ ከተማ ህብረ ብሔራዊና ብዝሃ ማንነትን በፍቅር የምታስተናግድ የብዙዎች መኖሪያ ናት። አሶሳ ከተማ ብዝሃ ሃይማኖትን የሚጋሩ ሃይማኖታዊ በዓላትን በአብሮነት ስሜት በጋራ የሚያሳልፉ፣ ማህበራዊ አንድነታቸውን ጠብቀው የሚኖሩ ዜጎችን አቅፋ የያዘች የፍቅር ከተማ እንደሆነችም ይነገርላታል። አሁን የምንገኘው በአሶሳ ከተማ በአቶ ጀማል ኡመር መኖሪያ ቤት ነው። በጉርብትናቸው የሚታወቁት አቶ ጀማል ኡመር እና መምህር ሙሉጌታ ለገሰ የተለያዩ የእምነት ተከታዮች ጋር በሰላም በፍቅር የመኖር ተምሳሌትን ያሳዩ ናቸው። የረመዳንና የአብይ ጾም በጋራ መግባቱ አንድነትን፣ ፍቅርን፣ መተሳሰብን ከማምጣት አንጻር የሚኖረው አንድምታ ምን ይመስላል፣ ማህበራዊ ግንኙነታችሁ ምን ይመስላል ብዬ እጠይቃቸዋለሁ። የሚሰጡኝን ምላሽ አብረን እንከታተል። ነው የበረከት ወር ነው ጸሎት የምናደርግበት ወር ነው። ለድሀ የምናስብ የምንተሳሰብ፣ በቃ አጠቃላይ ከሌከሌ ሳይባል ዘካዎችና ፍጥራዎች ሁሉ ነገር የምናደርግበት የበረከት ወር ነው። የሰውን ሲያከብር እምነት ይከበራል ነው። ስለዚህ ሌሎችን እምነታቸውን እያከበርን እኛን እንዲያከብሩ አድርገን በጋራ በመተሳሰብ በጋራ በባህልም ቢሆን በጋራ አብሬን ነው። ኦርቶዶክሶችን ጋር ቢሆኑ ማለት ነው ከጀማል ጋር ከአብሮ አደግነን ከልጅነት ጀምሮ እስካሁን እስካለንበት ጊዜ ድረስ እሱ የሌላ እምነት ተከታይ ነን፣ የኦርቶዶክስ እምነት ተከታይ ነኝ። አንድ ቀንም ተለያይተን አናውቅም። የራሱን ሃይማኖት ያከብራል፣ የሰውንም ሃይማኖት በሚገባ ያከብራል እና ስለዚህ አሁን የክርስቲያን ጾም ሲፈታ አብረን ነው እንትን የምንለው፣ የሙስሊምም ሲፈታ በጋራ ላይ ነው። አብረን ስንኖር የነበረው ነው። እነሱን እምነት ጠብቅ የላቸው የሚጠጡት የሚበላ ነገር ካለ እነሱን እምነት በማይነካ መልኩ አዘጋጅተኝላቸው። እኛም ደግሞ ወደ እነሱ ስንሄድ እኛን እምነት በማይነካ እያዘጋጁ ተፋቅር ተዋደን ነው እስከ ዛሬ ሆኖ ነው። እዚህ ልዩነት የለም። ሰው ሁሉም ሰው ተባብሮና ተጋግዞ ተሳስቦ የሚኖርበት ሀገር ናት አሶሳ። እኔ ቢያንስ አሶሳ እዚህ ከተማ ማለት ነው ከአርባ ምናምን ዓመት በላይ ነው የኖርኩበት ከልጅነት እስከ እውቀት እዚሁ የነበርኩ ማለት እችላለሁ። ህብረቱ አለ፣ አንድነቱ አለ፣ ፍቅሩ አለ እና ሰው በፍቅር በአንድነት ተሳስቦ የሚኖርባት ክልል ናት ቤንሻንጉል። በቅርቡ በሚያዙት በሁለቱም ታላላቅ የጾም ጊዜያቶች ሁሉም በጾምና በጸሎት ፊቱን ወደ ፈጣሪ እንዳዞር ጥሪ አቅርበዋል። ሁለቱ አንድ ላይ መምጣቱ በጣም ጥሩ ነው። ኦርቶዶክሶቹም የራሳቸው እምነት አላቸው፣ ይጸልያሉ፣ ይጾማሉ። የእኛም እንደዚሁ እንጾማለን፣ እንጸልያለን፣ ፈጣሪያችን ለምናለን። እዚህን ጊዜ ሴጣን ራሱ ይጠፋል የሚል በዚህ አጋጣሚ ሁሉም ብለምን ሀገራችን ሰላም እንድትሆን ፍቅር፣ አንድነት፣ እድገት እንዲደርሰን ቢያደርግ የተሻለ ነው ነው ምለሆነ ታላቁ ረመዳንና የአብይ ጾም በሰላም ተጀምሮ በሰላም እንዲጠናቀቅ መልካም ምኞታቸውን ገልጸዋል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ኢትዮጵያ በአፍሪካ አገር ወሳኝ አጋሩ ሆና መዝለቋን የአውሮፓ ህብረት ታስታወቀ። በአውሮፓ ህብረትና በኢትዮጵያ መካከል ያለው አጋርነት ከተጀመረ ዘንድሮ ሃምሳ ዓመት ሆኖታል። በኢትዮጵያ የህብረቱ አምባሳደር የሆኑ ሶፊ ፎረም ኢሰምበርገር የአውሮፓ ህብረት ኢትዮጵያ ሶማሊያን ጨምሮ ሰላምና ደህንነት በማረጋገጥ ረገድ የምትጫወተው ሚና እንደሚደገፍ አስታውቋል። በአውሮፓውያኑ የካቲት ወር 1975 በአውሮፓ የኢኮኖሚ ማህበረሰብና የአፍሪካ ካሪቢያንና ፓስፊክ ሀገራት መካከል የተፈረመው የሎሚው ስምምነት ለኢትዮጵያና የአውሮፓ ህብረት ጠንካራ ወዳጅነት መሠረትን ጥሏል። በአውሮፓ ህብረትና በኢትዮጵያ መካከል የተጀመረው ይህ አጋርነት ዘንድሮ 50 ዓመታት ሞልቶታል። በኢትዮጵያ የህብረቱ አምባሳደር የሆኑት ሶፊ ፍሮም ኢመስበርገር እንደሚሉት ባለፉት ዓመታት ኢትዮጵያ የህብረቱ ወሳኝ አጋሩን አዘልቃለች። ኢትዮጵያ በአፍሪካ ህጉር ለአውሮፓ ህብረት እጅግ አስፈላጊ ከሆኑ አጋሮች መካከል አንዷ ሆና መቆይቷንና ቀጣይም ይህ እንደሚቀጥል ማስመር እፈልጋለሁ። ባለፉት አስርት ዓመታት ኢትዮጵያ በድህነት ቅነሳ በኢኮኖሚያዊ እድገትና በመሠረተ ልማት ግንባታ ላከናወነቻቸው ተግባራት እውቅና ሰጥተናል። ኢትዮጵያ በአፍሪካ ቀንድ በሰላምና ደህንነት ግንባታ የምትጫወተውን ገንቢ ሚናም ሙሉ በሙሉ እንደግፋለን። በሶማሊያም ከአልሻባብ ጋር በሚደረገው ውጊያ መስዋዕትነት እንከፍላለች። የተባበሩት መንግስታት ድርጅት በሚያከናውናቸው የሰላም ማስከበር ተልዕኮችም በአፍሪካ ቀዳሚዋ ተሳታፊ ናት። አምባሳደሯ እንደሚሉት ሁለቱ ወገኖች ባለፉት ዓመታት በተለያዩ ዘርፎች ትብብራቸውን አጠናክረውም ቀጥሏል። ኅብረቱም በተለያዩ ዘርፎች ለኢትዮጵያ ድጋፎችን እያደረገ ነው። የአውሮፓ ህብረትና ኢትዮጵያ የሚጋሯቸው በርካታ ጉዳዮች አሉ። ታዳሽ ኃይል፣ የኢትዮጵያ ሀገር በቀል የአረንጓዴ ልማት እንቅስቃሴ ዲጂታላይዜሽን፣ ግብርና፣ የግሉ ዘርፍ በጋራ የምንሰራባቸው ናቸው። የአውሮፓ ህብረት ትብብሩን ለማሳደግ ዝግጁ ነው። የአውሮፓ ህብረት መረጃ እንደሚያሳየው አሁን ላይ ከህብረቱ አባል ሀገራት መካከል ሀያ አንዱ በአዲስ አበባ ይገኛሉ። ሀገራቱም ከኢትዮጵያ ጋር ያላቸው ግንኙነት እየተጠናከረ መምጣቱን ነው የሚናገሩት። በዚህ ዓመት ኦስትሪያና ኢትዮጵያ የሁለትዮሽ ግንኙነትን የጀመሩበትን 120ኛ ዓመት እያከበሩ ነው። ባለፉት ዓመታት የህዝብ ለህዝብ ግንኙነቱ በተለያዩ ዘርፎች አድጓል። ፊንላንድና ኢትዮጵያ በዋናነት በልማት ስራዎች፣ በትምህርት፣ በውሃ አቅርቦት እንዲሁም የግብርና መሬት አስተዳደርን በመሰሉ ዘርፎች የረዥም ጊዜ ትብብር አላቸው። ይህ የቆየና እጅግ ጠንካራ ግንኙነት በመተማመን ላይ የተመሰረተ ነው። በውጭ ጉዳይ ሚኒስቴር የአውሮፓና አሜሪካ ጉዳዮች ምክትል ዳይሬክተር ጀኔራል አምባሳደር አብርሃም መንግስቱ እንደሚሉት ኢትዮጵያ ከአውሮፓ ህብረት ጋር ያላት ግንኙነት በንግድና ኢንቨስትመንትም ሊጠናከር ይገባል። ባለፉት ዓመታት የአውሮፓ ህብረትና ባለ ሀገራቱ ላደረጉላት ድጋፍና ውጤታማ ትብብር ኢትዮጵያ ሁሌም ታመሰግናለች። ከዚህ በኋላ ባለው ጊዜ ተጨማሪ ኢንቨስትመንትና ንግድን ማየት እንሻለን። ያጋርነታችን መገለጫም ኢንቨስትመንትና ንግድ መሆን አለበት። ኢትዮጵያና የአውሮፓ ህብረት ያላቸው አምስት አስርት ዓመታትን የተሻገረው ግንኙነት በቀጣዮቹ ዓመታት ተጠናክሮ እንደሚቀጥልም ነው የተገለጸው። በመጨረሻም በአገራዊ ምክክሩ ኢትዮጵያ እንደ ብዙ እንደ አገር ብዙ የምታተርፍበት መሆኑ ተገለጸ። የማህበረሰብ ተሳትፎ መሰረት ያደረገ አካታች አገራዊ ምክክር ሲደረግ መቆየቱን እና በቀጣይም ይህንን አጠናክሮ እንደሚቀጥል የአገራዊ ምክክር ኮሚሽን ገልጿል። የሕዝብ ተወካዮች ምክር ቤት ባካሄደው አራተኛ ዓመት የስራ ዘመን አንደኛ አስቸኳይ ስብሰባው ነው የሀገራዊ ምክክር ኮሚሽኑ የስራ ዘመን ለአንድ ዓመት እንዲራዘም ውሳኔ አሳለፈው። ኮሚሽኑ የቀሩትን ስራዎች ማጠናቀቅ ይችል ዘንድ ነው የስራ ዘመኑ ለአንድ ዓመት የተራዘመው። በተጨመረው አንድ ዓመት በአማራና በትግራይ ክልሎች የምክክር ሂደቶችን ማጠናቀቅና ሀገራዊ የምክክር ጉባኤ ማከናወን ተቀዳሚ ተግባራቶች መሆናቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አሪያ ተናግረዋል። በአማራ ክልል ያለውን የስራ ሂደት ማጠናቀቅ፣ በትግራይ ክልል ውስጥ ያለውን የስራ ሂደት ማጠናቀቅ የፌዴራል ኢንጌጅመንት የምንለዋለሁ እሱን በሚቀጥሉት ቀናት የፌዴራል ተሳትፎን መጨረስ እና በተቻለ መጠን በውጭ ሀገር የሚኖሩ ኢትዮጵያውያንን በተለምዶ ዲያስፖራ የሚባሉትን ወደዚህ ወደ ምክክሩ ማምጣት፣ ይሄ እየተሰራ ያለ ለኢትዮጵያ ሀገራዊ ምክክር ጉባኤ ሁላቸውም ተወካዮቻቸውን እንዲያስመርጡ ማድረግ፣ አሁንም ይሄ እየተሰራ ያለ ለኢትዮጵያ ሀገራዊ ምክክር ጉባኤ የሚሆኑትን የግብዓት ስራዎች መስራት ነው። በምክክሩ ጥቂት ቡድኖች ሳይሆን ኢትዮጵያ እንደ ሀገር ብዙ የምታተርፍበት መሆኑን ጠቅላይ ሚኒስትር አብይ አህመድ ከሀገራዊ ምክክር ኮሚሽን ኮሚሽነሮች ጋር ባደረጉት ውይይት ገልጸዋል። ሁሉም ሊመካከል የተዘጋጀ ኃይል ማሰብ ያለበት ኢትዮጵያ ምን ታተርፋለች፣ ልጆቻችን ምን ያተርፋሉ ነው እንጂ የዚህ ውይይት ውጤት በግል በዚያ ውይይት አንድ ፓርቲ ወይ አንድ ቡድን የሚያገኘው ትርፍ የለም እና ልክ እንደ ምርጫ ክርክር መታሰብ የለበትም። እነዚህ ሰዎች አላምናቸውም አልወያይም አይባልም። ምርጫ ክርክር አይደለም ይሄ ይሄ ለሕዝብና በሌላ ሳይል ላሉ ፓርቲዎች ሀሳብ የምንሸጥበትና በሀሳብ የምናሸንፍበት መድረክ ነው። የማህበረሰብን ተሳትፎ መሰረት ያደረገ አካታች ሀገራዊ ምክክር ሲደረግ መቆየቱንና በቀጣይም ይህንን አጠናክሮ እንደሚቀጥል የሀገራዊ ምክክር ኮሚሽነር ዘገየ አሰፋ ገልጸዋል። ምኞታችን አንድም ሰው ወደኋላ መቅረት ያለበትም ነው በተቻለ መጠን እነዚህ ሰዎች መተው ለመነጋገር የሚፈልጉ ከሆነ ምንም ነው። መንግስትም ደግሞ ብዙ ጊዜ ተናግሯል። ጠቅላይ ሚኒስትራችን አሁን ብዙ ጊዜ የሚናገሩት እንኳንስ ኮሚሽኑ ይቅርና እስቲ ማንም ግለሰብ ሄዶ እነዚህ ሰዎች አሳምኖ ወደ ምክክሩ የሚያመጣቸው ከሆነ በሰላም እንቀበላለን ነው። በመላው ኢትዮጵያ 1230 ወረዳዎች በምክክር ሂደቱ የተሳተፉ ሲሆን ከ10 ክልሎችና ከ2 ከተማ አስተዳደሮች የተደራጁ የአጀንዳ ሰነዶችን ኮሚሽኑ መረከቡን ገልጿል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።